ክርስቶስ እኮ ዓለምን አንድ አድርጓል። ዓለም ክርስቶስ የሰውን ሥጋ መልበስ ያስፈለገው የጠፋውን ዓለም ለመፈለግ፣ የተበተነውን ዓለም ወደ ራሱ ለመሰብሰብ፣ ልዩነትን አጥፍቶ የጥልን ግድግዳ አፍርሶ አልጋ ላይ ተጣብቆ ሲያየው አዘነለትና ክርስቶስ ልትድን ትወዳለህ አለው። አዎ፣ ጌታ ሆይ ልድን እወዳለሁ፣ ነገር ግን ብሎ መዘርዘር ጀመረ። ሰው የለኝም፣ ወደ ሰሊሆም መጠመቂያ የሚያወርደኝ። ወደ ሰሊሆም መጠመቂያ የሚያወርደኝ ሰው የለኝም፣ የሚረዳኝ የሚያግዘኝ ሰው የለም አለ። ዓለም የሚተራመሰው በስልጣን፣ ዓለም የሚተራመሰው በገንዘብ። ዓለም ብቻ አይደለም። ተቋሞችም እየተጠራመሱ ነው። ተቋሞች የእምነት ተቋሞች በገንዘብ ግብግብ እየፈጠሩ ነው። ምን ይሄ የአደባባይ ሚኒስትር። ሰው እግዚአብሔርን ለማግኘት ከእግዚአብሔር ጋር ለመኖር ነው መታገል ያለበት። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሚን። ክቡራን ሊቃውንተ ቤተክርስቲያን አባቶች፣ ካህናት፣ ወንድሞች ዲያቆናት በዚህ ቅዱስ ስፍራ እርሱን ለማመስገን በቃል ኪዳኑ በረከት ለመጎብኘት በቅድስናው ተራራ የተሰበሰባችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ባለሟሎች፣ የቅዱሳን ወዳጆች እንደምን አደራችሁ፣ እንደምን አረፈዳችሁ? አሜን። በቸርነቱ ጠብቆ በምሕረት አደባባይ ሰብስቦ እርሱን እንድናመሰግን ቃሉን እንድንሰማ በበረከት ስፍራ የጠራን የሰበሰበን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አምላክን ወልዳ ያስገኘችልን የውድቀታችን መንስኤት፣ የሐዘናችን መርሻ፣ የደካሞች ምርኮዝ፣ የኃጥአን አለኝታ፣ የአባቶቻችን ሩቅ ምስራቅ ተስፋ እናታችን ድንግል ማርያም ክብር ምስጋና ይድረሳት። እንኳን ለጌታችን ለጌታችን ለመድኃኒታችን ኢየሱስ ክርስቶስን መወለድ ምክንያት በማድረግ አባቶቻችን ነቢያት ሱባኤ የቆጠሩለትን የጾሙትን ጾም ለመቀበል እንኳን በሰላም አደረሰ እናደረሳችሁ። እግዚአብሔርን አመስግኑት፣ ያደረሰንና እንደተባለው አጭር ጊዜን ያለን ሰዓቱ የሄደ ስለሆነ በአጭር ደቂቃ የምንነጋገርበት የትምህርታችን ርዕስ የሚሆንን ወደፊት ኃጢአት አትስራ የሚል ይሆናል። በዮሐንስ ወንጌል ምዕራፍ አምስት ቁጥር አስራ አምስት ላይ የምናገኘው ኃይለ ቃል ኃይለ ቃሉን የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው የተናገረው ደግሞ በዘመኑ በኢየሩሳሌም በአንድ መጠመቂያ በር ላይ ወድቆ ለብዙ ዘመናት ካልጋ ተጣብቆ የእግዚአብሔርን መዳን ማዳን ይጠባበቅ ለነበረ ሰው የተነገረ ኃይለ ቃል። እንግዲህ የዛሬውን ወንጌል በቅዳሴ ላይ እንደሰማችሁት ከቁጥር 16 ጀምሮ ይኸው ምዕራፍ ላይ የእግዚአብሔር ቃል በቅዳሴው ላይ ተነቧል እና ጥቅል ሀሳቡ ከላይ ስለሆነ ከላይ ያሉት ከምዕራፍ አንድ ጀምሮ ከቁጥር አንድ ጀምሮ ከምዕራፍ አምስት ማለት ነው፣ ያው ዝርዝር ሀሳቡ ይናገራል። ዓላማው የዛሬው ወንጌል ይገልጽ የነበረው ሰንበት ተሽሯል፣ ሰንበት ያለ አግባብ ተሽራለች ህግ ተሽሯል የሚል አካል ያለበት ብሎም ደግሞ በሰንበት መልካም ማድረግ የተፈቀደ መሆኑንና ሰንበት ለሰው ልጅ የተሰራች መሆኑን እግዚአብሔር ያሳየበት ክርስቶስ የሰውን ስጋ ለብሶ በተገለጠበት ዘመን የገጠመውን ተቃውሞና የገጠመውን ሀሳብ የሚያሳይ ነው እንግዲህ ቅድም በርዕሳችን ላይ እንደገለጽነው፣ በዮሐንስ ወንጌል ምዕራፍ አምስት ወደ ላይ ከፍ ብሎ ስንመለከተው ጌታ በሰንበት መልካም ለማድረግ ወደ ቤተሳይዳ እንደሄደ ያሳየናል። ቤተሳይዳ የምትባል አምስት መመላለሻ ያሏት ብዙ ሰዎች ወደዛ ጸበል እየገቡ በቀን አንዳንድ ሰው ከማንኛውም ደዌ የሚፈወሱባት እርከኖች ያሏት ውጣ ወረድ ያላት ዳገታማ ቦታ እንደሆነች መጽሐፍ ያሳያታል። እና በዚህ ሕይወት ውስጥ ብዙ ሰዎች እየሄዱ ሲጠመቁ ይፈወሳሉ። አንዳንድ ጊዜ ይላል የእግዚአብሔር መልአክ ወርዶ ሲባርከው ሲናወጥ ይሰማል፣ ይላል የእግዚአብሔር መልአክ። ያችን ቤተ ሳይዳ ቤተ ሰሊሆም የምትባለውን መጠመቂያዋ የእግዚአብሔር መልአክ እየወረደ ይባርከው ነበር ይላል እና፣ ይህም እግዚአብሔር መልአክ ሲባርከው ይናወጣል ይሰማል። ስለዚህ አንዳንድ ሰው በቀን ይፈወሳል። እዛ አካባቢ ላይ እንግዲህ ለብዙ ዘመናት ብዙ ሰዎች ከስጋ ደዌም ለመዳን ለመፈወስ እዛ አካባቢ ላይ እየተጠለሉ የሚችሉት ሌሊት እየተነሱ እየገቡ ይጠመቃሉ፣ ይፈወሳሉ። ነገር ግን በዚህ በሰሊሆም መጠመቂያ አካባቢ ቤተሰብ የተመረረበት ሰላሳ ስምንት አመት ሙሉ የአልጋ ቆራኛ ሆኖ የተኛ መጻጎ የሚባል አንድ ታማሚ ሰው ነበረ ይላል እና መጻጎ ታሪኩን ታውቁታላችሁ። መጻጎ 38 አመት ሙሉ አልጋ ላይ ተኝቷል። በጣም ከባድ ነው። መንቀሳቀስ አይችልም። መነሳት አይችልም። ስለዚህ በሰው እየተነሳ እየተቃና ቤተሰብ ሁልጊዜ እሱን እየተሸከመ ቤተሰብም ይመረዋል። ስለዚህ ያ ጸበሪያ ቤተ ሰሊሆን እንደሚያድል ቤተሰቦቹ ያውቃሉ። ከዛ ይፈወሳል፣ ሊድናል ብለው ቢጠብቁ ሊድን አልቻለም። ስለዚህ ወደ ሰሊሆን መጠመቂያ ወሰዱት። የተሰበውም ወስደው እዛ አካባቢ ላይ ያስቀመጡትና ተመለሱ። ይህ ሰው ተሸክሞ የሚወስደው የሚያስገባውና ጸበሉ ጋር ወስዶ የሚያስጠምቀው ሰው ያስፈልገዋል። ጥለውት ሄዱ። አልጋው ላይ ቁጭ ብሏል። በሳቡ እና ድንገት ክርስቶስ ያው የሰውን ሥጋ ለብሶ በተገለጠበት ዘመን እየተንቀሳቀሰ ለድውያን፣ ለሙማን ፈውስ ይሰጣል። ለምጻሙን ያነጻል፣ ድውያንን ይፈውሳል፣ የሞቱትን ያስነሳል፣ የተቸገሩትን ይረዳል። ሰው የተባለውን ፍጥረት ሁሉ ክርስቶስ ይረዳል እና ወደ ቤተ ሰሌውም ወደ ሰሌውም መጠመቂያ አካባቢ ሲያልፍ አገኘው። ይህንን መጻጉዕ የተባለ ሰው መጻጉዕ አልጋ ላይ ተጣብቆ ሲያየው፣ አዘነለትና ክርስቶስ ልትድን ትወዳለህ አለው። አዎ ጌታ ሆይ ልድን እወዳለሁ ነገር ግን ብሎ መዘርዘር ጀመረ። ሰው የለኝም ወደ ሰሌዎም መጠመቂያ የሚያወርደኝ ወደ ሰሪውን መጠመቂያ የሚያወርደኝ ሰው የለኝም፣ የሚረዳኝ የሚያግዘኝ ሰው የለም አለ። ችግሩን መዘርዘር ጀመረ። ጌታ የጠየቀው መዳን ተወዳለህ ወይ የሚል ቋንቋ፣ አሁን ልድን እወዳለሁ ግን፣ የመዳኑ መንገድ ያ ብቻ መስሎት ዝርዝር ጉዳዩን ይናገራል፣ ችግሩን ያወራል። በል አልጋህን ተሸክመ ሂድ አለው። ክብር ምስጋና ለእግዚአብሔር ይሁን። ቃል ብቻ በመናገር ብዙ አይሁዳውያን በዚህ አምነዋል። ቃል ብቻ ተናገር ብላቴናዬ ይፈወሳል ያለውን በዮሐን በማቴዎስ ወንጌል ምዕራፍ 8 ላይ መቶ አለቃው እምነቱ ክርስቶስ ያደነቀው መቶ አለቃ ባለስልጣን አንዳንድ ጊዜ ከኔ በታች ሂዱ ብላቸው የሚሄዱ፣ ኑ ብላቸው የሚመጡ አሉ ብሎ መቶ አለቃው ይዘረዝራል። ልጁ ታማበታለች መፈወስ እንድትችል እባክህን እርዳይ ብሎ ነው ጌታውን የሚጠይቀው። እና በል ልጅህን አድንልል ዘንድ ብላቴናዋ የታለች አለው። መቶ አለቃው ሀገረ መሪ ነው። እና አይ ጌታ ወይ አንተ ከቤቴ ጠፍር በታች ርኩሰት ከሚሰራባት፣ ኃጢአት ከምትሰራባት፣ ከኃጢአተኛው፣ ከደካማው፣ ከባሪያ ቤት ልትገባ አይገባም። ቃል ብቻ ተናገር፣ ብላቴናው ይፈወሳል። ጌታ ንግግሩ ገረመው፣ ደነቀውና ወደ ሐዋርያት ዞር ብሎ እንዲህ አላቸው፣ በኢየሩሳሌም እንኳን ስኖር እንዲህ አይነት ጽኑ እምነት ያለው ሰው አላገኘሁም አላቸው። አሁን ብዙ ተአምራት እየተደረገላቸው ብዙ የመፈታት ዕድል እየተሰጣቸው አምላካቸውን እግዚአብሔርን ዘንግተው ከእግዚአብሔር ተለይተው ከተደረገላቸው በኋላ ከተፈወሱ በኋላ ለኃጢአት የሚስማማውን ስጋ ለኃጢአት ለመደድ ሲያውሉት ይታያሉ። እና ክርስቶስ የተደነቀበት ይህ መቶ አለቃ በእውነት ብላቴና ተፈውሳለች አለው፣ ነው ብላቴናዋ ተፈወሰች። ክብር ምስጋና ለእግዚአብሔር ይሁን። አሁን ቃል ብቻ በመናገር ክርስቶስ ማዳን እንደሚችል ስላመነ ነው። መቶ አለቃ እሱ ብቻ አይደለም። የዚህ መቶ አለቃ ንግግር በቤት ኃጢአት ይሰራላል ርኩሰት ከሚሰራባት አለ ከቤት ጠፍር በታች ልትገባ አይገባም። አንተ ቅዱስ ንጹሕ ሰው ነህ፣ አምላክ ነህ፣ መድኃኒት ነህ። ወደዚች ልትገባ አይገባም። ቃል ብቻ በመናገር ይ ትችላለህ የሚሳንህ ነገር የለም ብሎ አምኖ ቀረ። እና መጻጉዕ ይሄ ለብዙ ዘመናት በአልጋ ላይ ተጣብቆ የሚኖር ጌታ ሆይ ወደ ጸበሎ የሚያስገባኝ የሚሸከመኝ የሚረዳኝ የሚታደገኝ ሰው አጥቼ እንዲህ አጥቼ ዘመዶች ርቀው እያለ ሊዘረዝር ይወዳል። ክርስቶስ ግን ቃል ብቻ ተናግሮ እሱን ፈወሰው። አልጋውን ተሸክሞ ሄደ። ይህ ቀን ሰንበት ነበረ ይላል። ይህ ቀን ልብ በሉ ሰንበት ነበረ። ቅድም በቅዳሴው ላይ የተነበበው ቃለ ወንጌል እንደሰማችሁት ነው። በሰንበት ይህን ሰርቷል፣ እራሱን ከክርስቶስ ጋር ያስተካክላል፣ እራሱን አምላክ ያደርጋል፣ ራሱን ቅዱስ ያደርጋል፣ አይገባውም የሚሉ አካሎች ነበሩ። ጸምና ክርክር ያነሱ ሰዎች ነበሩ። ሰንበትን ሽሯል የሚሉ ሰዎች ነበሩ። ይህን ቋንቋ ነው በቅዳሴው ላይ ሲነበብ የሰማችሁት። እኔ የምሠራውን አብ ይሠራል እያለ ይገልጥላቸዋል። አምላክ መሆኑን ይነግራቸዋል። ጌታ መሆኑን ያስተምራቸዋል። ሰዎች ግን አይሰሙም፣ አያደምጡም። ሕሊናቸው ለዛ የተዘጋጀ አልነበረምና። ወደ በጎ ሐሳብ መካተት አልቻሉም የሚስማማቸው ልዩነት ነው የሚስማማቸው ክርስቶስን መክሰስ ነው የሚስማማቸው ሰነድ መተብተብ ነው የሚስማማቸው ወግና ማይረግ እያነሱ ስለ ወግ መናገር ብቻ ነው ስለዚህ ክርስቶስ ይህንን ብላቴና ፈወሰው አዳነው ከዛ በኋላ በሰንበት ነበረና አለፈ ይላል። ብዙ ምእመናን ተሰብስበው በነበረበት እሱ ፈቀቅ ብሎ ኢየሱስ ክርስቶስ ተቀምጧል። እንዴ አንተ መጻጉዕ ሲሄድ አዩት። አንተ ትላንት በር ላይ ተቀምጠህ ስትለምን የነበርክ ሰው፣ አልጋ ላይ ተጣብቀ የነበርክ ሰው አይደለህ እንዴ አሉት። አዎ። ታዲያ ማን ነው ያዳነህ? ማን ነው የፈወሰህ? እኔ እንጃ፣ አላውቅም፣ ብቻ ግን አልጋን ተሸክመ ሂድ አለኝ። ማን እንዳለኝ ግን አላውቅም አለ። አሁን ይህን ጥያቄ የሚጠይቁት ፈሪሳውያን ለምን በሰንበት ተንቀሳቀስክ ለማለት እና ለምን ዳን ለማለት እንጂ ለሌላ ተግባር አልነበረም። እና ክርስቶስም ራቅ ብሎ ይመለከታቸው ስለነበረ መጻጉዕን እንዲህ አለው። ሁለተኛ እንዳትበድል ኃጢአት እንዳትሰራ አለው፣ ለወደፊት ኃጢያት እንዳትሰራ ክርስቶስ የሰውን ሥጋ ለብሶ አምላካችን እግዚአብሔር በተገለጠበት ዘመን ምስጢር የሚያደርጋቸው ነገሮች አሉት፣ በይፋ በአደባባይ የሚተገብራቸው ነገሮች አሉት። ፈውሻ አለው ማን እንደፈወሰ ለማንም አትንገር፣ በሰላም ሂድ ይላል። በአደባባይ ደግሞ ሄዶ ይፈውሳል። ስለዚህ ይህንን መጻጉዕን የተባለውን ሰው ያዳነውን ሰው ወደፊት ኃጢአት እንዳትሰራ አለው። እንዳይሳሳት ነገረው፣ አስጠነቀቀው። መጻጉዕ ግን ያው ይህንን ውለት አላሰበም። እናንተ ያዳነህ ማን ነው? ማን ነው ያዳነህ? እያሉ ሲጠይቁት ክርስቶስ የተባለው አልጋህን ተሸክመህ ሂድ አለኝ ሄድኩኝ እያለ ይናገራል። ኃጢአት ይሆንብሃል እኮ ብሎታል ብትናገረው ሀጢያት ይሆናል እያለ ነገሮታል እኮ። ይህ ለአይሁዳውያን የመካሰሻ መንገድ ሆናቸው፣ አጀንዳ ሆናቸው። ሰንበትን ሽሯል፣ የሰንበትን ህግ አፍርሷል፣ የሙሴን ህግ ሽሯል ብለው ክርስቶስን ለመክሰስ ለማሳደድ ምክንያት ሆናቸው። የተፈወሰው መጽሐፉ ይህ ብቻ አይደለም። መጽሐፉም ማናድንኝ ብሏል። ያ ሁሉ ችግር ሲዘረዝር የነበረ ሰው ቤተሰቦች ርቃዊ ሲል የነበረ ሰው የችግር ባለቤት ነኝ እባክህን ርዳኝ መፈወስ እፈልጋለሁ፣ መዳን እፈልጋለሁ። ነገር ግን ሰው የለኝም እያለ ሲያለቅስ የነበረ ሰው ሰላሳ ስምንት አመት ሙሉ የአልጋ ቁራኛ ሆኖ የተኛ ሰው ማና ድነኝ ብሏል። አለ ሰው እንዲሁ ነው ጠባይ። የተደረገለትን ይረሳል፣ እግዚአብሔርን ይዘነጋል፣ ባለውለታውን ያስቀይማል። የሰው ጠባይ የሰው ባህሪ እንዲህ ነው፣ እና ኃጢአት ሆነበት የተነገረውን ባለመስማቱ ሀጢያት ኃጢአት ሆኖበታል። አሁን ለምን ሰንበትን ሻረህ? ለምን የሙሴን ሕግ ታፈርሳለህ? አንተ ራስን ከእግዚአብሔር ጋር ታስተካክላለህ እያሉ ወከባ ፈጠሩበት ክርስቶስን። የሙሴ ሕግ ሲራ አለ እያሉ ያዋክቡት ነበር። ለማዋከብ ምክንያት የሆነው የመጻቡ አንደበት ነበር። በሰንበት መልካም መስራት ተፈቅዷል። ሰንበት ለሰው ተፈጠረች እንጂ ሰው ለሰንበት አልተፈጠረም አላቸው። እውነት ነው። ሰንበት ለሰው ነው የተፈጠረችው፣ በጎ ስራ እንድንሰራባት፣ ከአምላካችን ጋር እንድንገናኝባት ከእግዚአብሔር ጋር አብረን በሕይወት እንድንቆምባት ሰንበት ለሰው ልጅ ተሰራች፣ እንድናከብራት፣ እንድንከብርባት፣ በረከት እንድናገኝባት፣ አምላካችንን እንድናመሰግንባት፣ የታሰሩትን እንድንጠይቅባት፣ ሕሙማንን እንድንጎበኝባት፣ በጎ የተባሉ ስራዎችን እንድንሰራባት ሰንበት ለሰው ልጅ ተሰርታ ተሰጠች እንጂ ሰው ለሰንበት አልተሰራም። ሰውማ በክብር የተፈጠረ የእግዚአብሔር ፍጥረትም እግዚአብሔር ያከበረው በአራያው በአምሳሉ የፈጠረው በበጎ ስራ ብቻ እንዲሰማራ የተፈቀደለት ኃጢአት በደል ርኩሰት እንዲጸየፍ የጥል ግድግዳ የፈረሰለት ሰላም የታወጀለት አንድነት የተነገረለት ዛሬ አንድነታችንን ብንንደው ማለት ክርስቶስ እኮ አለምን አንድ አድርጓል አለም ክርስቶስ የሰውን ስጋ መልበስ ያስፈለገው የጠፋውን አለም ለመፈለግ የተበተነውን ዓለም ወደ ራሱ ለመሰብሰብ ልዩነትን አጥፍቶ የጥልግን ግድግዳ አፍርሶ ሰላም ለማወጅ ነው። ለቀይ፣ ለጥቁር ለፈረንጅ አልተሰቀለም። ክርስቶስ ሰው ለተባለ ፍጥረት ሁሉ ክርስቶስ ተሰቅሏል። ክርስቶስ የሰውን ሥጋ ለብሶ መከራ እንዲቀበል ዋጋ እንዲቀበል አድርጎታል። ስለዚህ ሰው እኩል ነው በክርስቶስ ዘንድ። ድንቅ ፍጥረት ነው ሰው፣ ክብር ያለው ነው ሰው። ዛሬ ክብራችንን አጣን፣ ዛሬ ሰላማችንን አጣም፣ ዛሬ አንድነታችንን አጣም። በኃጢአት ምክንያት ፈረሰ። ክርስቶስ ግን ብንበድልም፣ ኃጢአት ብንሰራም እንድንመለስ ንስሓ የሚል ህይወት እግዚአብሔር ሰጥቶናልና በንስሐ ህይወት ራሳችንን እንድናስተካክል እግዚአብሔር ቸርነቱ ይርዳል። ዓለም የሚተራመሰው እንዲያው ሁላችንም እንደምናየው ነው። ሚዲያ መቼም ማያየልም እና ዓለም የሚተራመሰው በስልጣን ነው። ዓለም የሚተራመሰው በገንዘብ ነው። ዓለም ብቻ አይደለም ተቋሞችም እየተተራመሱ ነው። ተቋሞች የእምነት ተቋሞች በገንዘብ ግብ ግብ እየፈጠሩ ነው። መሪሄ የአደባባይ ሚስትዮ ሰው እግዚአብሔርን ለማግኘት ከእግዚአብሔር ጋር ለመኖር ነው መታገል ያለበት። የሚጠፋውን ህይወት አይደለም መፈለግ ያለብን። ስለዚህ ተቋም እንደ ተቋም መቆም የሚችለው ከዚህ ሀሳብ ሲወጣ ከስጋዊ ጥቅም ሲለይ ነው። አመለካከቱ፣ አይምሮ፣ አገልግሎቱ ሰማያዊ ብቻ ሲሆን ሰዎች የስጋን ፍላጎት ለማርካት ወይም የስጋን ፍላጎት ለማሳካት ፎቅ ለመገንባት፣ የተሻለ ነገር ለመግዛት የቤተ መቅደስ አገልጋይንን ካሉ ተቋም መፍረስ ይጀምራል። ተቋም መናድ ይጀምራል። ሰላሙ መናጋት ይጀምራል። ሰላሙ ይፈርሳል። ስለዚህ ተቋማት በምናየው መንገድ የሚፈርሰው በዚህ የመጣ ነው ማለት ስለዚህ ከዚህ እግዚአብሔር ይጠብቀን። ምዕመናን ሁላችንም ወደፊት ኃጢአት አትስራ ብሎታል መጻጉዕን። ይህ ቋንቋ ለሁላችንም ይሆናል። ወደፊት ኃጢአት ላለመስራት እንዘጋጅ። እግዚአብሔር የሚከብርበትን ስራ ለመስራት አእምሯችን ይዘጋጅ። አሁን እንደውም ወቅቱ የጾም ወቅት ነው። የንስሐ ወቅት ነው። ወደ እግዚአብሔር የምንመለስበት ዘመን ነው። እንደ እውነት ለመናገር ምን የሚያስደስት ነገር ኑሮ ሰው እርካታ ያገኛል? ምናየው ነው። ያለንበት ምድር ሰላም አጡ፣ እርካታ በዝቷል። ስለዚህ ይህንን ሰላም የሚያመጣው እግዚአብሔር ብቻ ነው። ይህን ሰላም የሚያረጋግጠው ከእግዚአብሔር ብቻ ነው። እሱ የሚሰጠን ሰላም ዓለም የሚሰጠንን ሰላም አይደለም። እሱ የሚሰጠን ሰላም ለዘላለም የሚቆም ሰላም ነው። ሰው ዛሬ ቢሰጠን ዛሬ ቢጠብቀን ዛሬ ሰላም ቢሰጠን ነገ ሰላም ላንኖር እንችላለን። በሰላም ወጥተን መግባት የምንችለው ክርስቶስ የሚሰጠንን ሰላም መጠበቅ ስንችል። ስለዚህ የጾም ወቅት ነው። የመብላት፣ የመደነስ፣ የመጨፈር፣ የመስከር፣ የመንገዳገድ፣ የተለያዩ ነገሮች የሚሰሩት በኦርቶዶክሳውያን እምነት ተከታዮች ነው። ከኛም ጀምሮ ማለት ነው። ግን ተፈቅዷል። ያው ስካር እኮ ኃጢአት ነው የሚያሰራው እናውቃለን። ልክ ያለፈ ነገር ለምንም አይበጅ፣ ምግብ ምንበለው፣ መጠጥ ምንበለው፣ ከመጠን ያለፈ ነገር ሁሌም ኃጢአት ነው። ስለዚህ በልክ መኖር አቅቶናል። በልክ መኖር መወሰን አቅቶናል። ስለዚህ በልክ እንኑር፣ እግዚአብሔርን በልክ ሆነን እንጠይቀው። እግዚአብሔርን እንማፀነው። ለሀገር ሰላም እንጸልይ። ለአንድነት ሰላም እንጸልይ። በብሔር፣ በአካባቢ፣ በጎሳ የተከፋፈልነው የኃጢአት ውጤት ስለሸመትን ነው። የፖለቲካ ሸቀጥ ስለተራገፈ ነው። ሌላ ታሪክ የለውም እንጂ በክርስቶስ የሚያምን እንዴት ይለያያል? ቀይነህ ጥቁርነህ እንዴት ይላል? አንድ ያደረገውን አምላኩን የሚበልጠውን ይዞ የሚቀደስበት የሚባረክበትን ህይወት ከፊት ይዞ ዘላለማዊ ህይወት ለመውረስ ነጠላ ደግድገን ወደ ቤተ ክርስቲያን እየመጣን እንዴት ሰው ስለ ዘር ስለ ቋንቋ ያወራል? እንዴት ስለ ሰው ስለ ጎጥ ያወራል? ክርስቶስ አንድ አድርጎን ክርስቶስ ሰላም ሰጥቶን የጥል ግድግዳ ፈርሶልን ሰላም ታውጆልን በአንድነት እንድንጸና ክርስቶስ ነግሮን ኃጢአት እንዳንሰራ ክርስቶስ አስጠንቅቆን ለምንድነው ኃጢአት የምንሰራው? ለምንድነ ነው የበለጠውን መንግስት ለመውረስ እማንዘጋጀው? ይህ ምድራዊ ነው የሚያልፍ የሚጠፋ ይለዋል። ብዙ ነገስታት ቀጥቅጠው ገዝተዋል አልፈዋል፣ የሉም። ብዙዎቹም በበጎ ነገር ገዝተዋል አልፈዋል፣ የሉም። ሁሉም የየራሱን ታሪክ እየጻፈ ሄዷል። ዘላለማዊ ህይወት ግን ከእግዚአብሔር ጋር ስንኖር ብቻ ነው የምናገኛት። ስለዚህ ምዕመናን ወደፊት እንዳንበድል ኃጢአት እንዳንሰራ መጠንቀቅ ያስፈልጋል። ለመጻጉዕ የተነገረው ለእኛም ህይወት ነው። ለምሳሌ በዘመኑ ለኖረው ለሱ ተነገረው እንጂ እኛም ከዚህ ህይወት እንድንታቀብ ነው መጽሐፍ የሚናገረውና ጸብና ክርክር ምክንያት የሆኑ ነገሮች አሉ። በየመጠጥ ቤቱ፣ በየቦታው በየምናምኑ ለጸብና ለምክንያት ክርክር የሚሆኑ ስጋዊ ሀሳቦች፣ ምድራዊ ሀሳቦች በምድር የሚቀሩ ለነፍሳችን የማይጠቅሙ ለስጋ ብቻ የምናወራቸው የምንናገራቸው ነገሮች ዛሬ ለጥል ለመለያየት ምክንያት ይሆናሉ። ስለዚህ እግዚአብሔር ያለውን ብናስቀድም የተሻለውን ህይወት እንወርሳለንና ሁላችንም በዚህ ህይወት እንድንቃኝ አምላካችን እግዚአብሔር ቸርነቱ ይርዳ። ወደፊት ኃጢአት አትስራ። ሁላችንም ወደፊት ከምንሰጠው ወይም ለህሊናችን የሰጠነው ቀጠሮ ኃጢአት ለመስራት በደን ለመስራት እግዚአብሔርን ለማሳዘን ላለመጾም፣ ላለመጸለይ እንደፈለግን ፈቃደ ስጋችንን ለማሟላት ህሊናችን የተዘጋጀ ከሆነ ወደ እግዚአብሔር ተመልሰን ከኃጢአት ተለይተን ንሳ ገብተን ጹመን፣ ፀለየን ሰማያዊ ርስት በረከት እንድናገኝ አምላካችን እግዚአብሔር ቸርነቱ ይርዳል።